በስም አብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ የእግዚአብሔር ቤተሰቦች እንኳን መንፈስ ቅዱስ ለወረደበትና በዓል አምሳ ተብሎ ለሚጠራው ለዚህ ታላቅ በዓል አድረሳችሁ። ዛሬ ይህንን በዓል ስናስብ የማንረሳው ትልቁ ጉዳይ መንፈስ ቅዱስ በዚህም ዘመን እንደሚሰራ፣ ይህ ዘመን የመንፈስ ቅዱስ ዘመን እንደሆነ መንፈስ ቅዱስ ወደዚህ ምድር ከመጣ በኋላ እንዳልተመለሰ ነገር ግን አሁንም በቤተ ክርስቲያን አሁንም በሚያምኑት በቅዱሳን ሕይወት ውስጥ ስራውን እየሰራ እንደሆነ ልናስብ እንደሚገባን ነውና እንኳን ለዚህ ታላቅ በዓል በሰላም አድረሳችሁ ለማለት እወዳለሁ። እንግዲህ ወገኖቼ ስለዚህ በዓል ተጽፎ የሚገኘው በሐዋርያት ስራ ምዕራፍ ሁለት ላይ ሲሆን እስኪ አስቀድመን የሐዋርያት ስራ ምዕራፍ ሁለት ከቁጥር አንድ እስከ አራት ያለውን አንብበን የእግዚአብሔርን ሀሳብ እንካፈላለን። ቁጥር አንድ እንደዚህ ይላል፣ በዓለ አምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩዋቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ወገኖቼ ይህ ቀን በዓለ ሃምሳ የሚባለው ቀን እስራኤል በሙሉ በተለይ የአይሁድ ወንዶች በሙሉ በእግዚአብሔር ፊት ከሚታዩባቸው ከታወቁት ከሦስቱ ታላላቅ በዓላቶች አንዱ በዓል ነው። ይህ ቀን እግዚአብሔርን የሚያመሰግኑበት፣ በእግዚአብሔር ፊት ደግሞ ባዷቸውንም እንዳይታዩ የተጠየቁበት ቀን ነው። እንደምታውቁት በዘሌዋውያን ምዕራፍ 23 ላይ እግዚአብሔር ምንድነው የሚላቸው? ለእስራኤል ልጆች እንዲበላቸው ወደ ምሰጣችሁ ምድር በገባችሁ ጊዜ፣ ከዚያ በኋላ ደግሞ ገብታችሁ መከሩን ባጨዳችሁ ጊዜ፣ የመከራችሁን በኩራት ነዶ ያዙና በእግዚአብሔር ፊት ውጡና ያንን ነዶ ወዝውዙት። እግዚአብሔር አንተነህ ይህንን በረከቱ የሰጠህን ብላችሁ እግዚአብሔርን አመስግኑ። በመወዝወዝ ለእግዚአብሔር ምስጋና አቅርቡ ብሎ ይነግራችኋል። እና ይህንን ካደረጋችሁ በኋላ ደግሞ ሰባት ጊዜ ሰባት ወይም አርባ ዘጠኝን ቀን ቁጠሩና በሃምሳኛው ቀን በማግስቱ በእግዚአብሔር ፊት ወንድ ሁሉ ይታይልኝ ብሎ እግዚአብሔር እንዳዘዘ እንመለከታለን። በተለይ ቁጥር 15ና 16 ላይ የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም ሰባት ጊዜ ሰባት ቁጠሩ እስከ ሰባተኛ ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ፣ ይዛችሁ ኑና ቁርባናችሁን አቅርቡ፣ ብቻ ባዶ እጃችሁን እንዳታዩ፣ ለእግዚአብሔር ምስጋና የምታቀርቡበት በዓል ነው ብሎ ሲጠይቃቸው እንመለከታለን። እንግዲህ ይህ በዓል እንዲከበር ብዙ አይሁድ በኢየሩሳሌም ይሰበሰባልና እንደተለመደው፣ በዚህም ቀን በጣም እጅግ በርካታ የሆኑ አይሁዶች በኢየሩሳሌም ተሰብስበው ነበረ። ደቀ መዛሙርቱ ደግሞ ወይም ደግሞ የጌታ ሐዋርያት በዚያን ቀን በአንድ ቤት ዘግተው ተቀምጠው ነበረ። ጌታ አስቀድሞ ከኢየሩሳሌም ከተማ እንዳትወጡ ብሎ አዟቸው ስለነበረ ኃይል እስክትቀበሉ ድረስ በኢየሩሳሌም ጠብቁ ብሏቸው ስለነበረ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ የሚል ተስፋን ሰጥቷቸው ስለነበረ ያንን ተስፋ በመጠባበቅ ደቀ መዛሙርቱ በኢየሩሳሌም በአንድ ቤት ዘግተው ተቀምጠው ነበረ። እንግዲህ ወገኖቼ በአንድ ቤት ውስጥ የዘጉ የፈሩ፣ የተደበቁ ጥቂት ደቀ መዛሙርት አሉ። እንደገና ደግሞ በኢየሩሳሌም አደባባይ በጣም እጅግ በርካታ ቁጥር ያላቸው አይሁድ ደግሞ ለእግዚአብሔር ምስጋናን ለማቅረብ በዓለ ሐምሳን ለማክበር ተሰብስበው ይገኛሉ። ይህ በሆነበት በዚያን ቀን እነርሱ ተሰብስበው በሚጸልዩበት በዚያን ቀን የእግዚአብሔር ቃል እንደሚናገረው ቅድም ያነበብነው ቃል እንደሚናገረው ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። የሚገርም ድምፅ መጣ። የሚያናውጥ ድምፅ መጣ። አውሎ ነፋስ የመሰለ ድምፅ መጣ። ያ ድምፅ መጣና ሐዋርያት ተቀምጠው የነበሩበትን ቤት አናወጠው። ከዚያ ሞላው። እንደ እሳት የተከፋፈሉ ልሳኖች ደግሞ በእያንዳንዳቸው ላይ አረፉባቸው፣ ተቀምጡባቸው። በሁሉም መንፈስ ቅዱስ ሞላባቸው እንደተሰጣቸው መጠን በአዲስ ቋንቋ በአዲስ ልሳን መናገር ጀመሩ። ይህ አስደናቂ ነገር በሐዋርያቱ መካከል ተደረገ። አብ የሰጠውን የተስፋ ቃል ላከ፣ ፈጸመ። እንደተናገረው ጌታ ኢየሱስ ክርስቶስ ቃል እንደገባላቸው መንፈስ ቅዱስ በመካከላቸው ወረደ። መንፈስ ቅዱስ በሁላቸውም ሞላባቸው። ይህ አስደናቂ ነገር ከሆነ በኋላ ሐዋርያት አርፈው አልተቀመጡም። ኃይል እስክትቀበሉ ድረስ እንዳትወጡ ተብለው ነበር። አሁን ግን ኃይልን ተቀብለዋልና ወጥተው መመስከር ጀመሩ። በዚያ ያሉ አይሁድ፣ ከተለያየ ሀገራት የመጡ አይሁድ፣ በዓሉን ለማክበር የመጡ አይሁድ እነዚህ ሐዋርያት የእነሱን ቋንቋ ሲናገሩ ሰሙ። ምክንያቱም ሐዋርያቱ በተለያየ ቋንቋ በተለያየ ልሳን የጌታን ታላቅነት፣ የጌታን በጎነት፣ የጌታን መልካምነት ያደረገውን የመስቀሉን የማዳን ስራ ያውጁ ይናገሩ ነበርና ተደንቀው ሁሉ እነዚህ የገሊላ ሰዎች ሆኖ ሳለህ እንዴት የእኛን አገር ቋንቋ ይናገራሉ? እንዴት በልሳኖቻችን ሲናገሩ እንሰማችኋለን? የሚል ጥያቄ እየጠየቁ ተገረሙ። እርስ በርሳቸው እንደውም አመንትተው ይላል እንጃ ምን ይሆን ይህ የሆነውን ነገር ምንድ ነው? ዛሬ የተፈጠረው ተአምር ምንድን ነው? እነዚህ የገሊላ ሰዎች ናቸው፣ የምናቃቸው ሰዎች ናቸው። እንደገና ደግሞ እስካሁን በመካከላችን አልነበሩም አሁን ግን ደግሞ ከዚህ ታላቅ ድምፅ በኋላ ወጥተው በመካከላችን ደግሞ የእግዚአብሔርን ታላቅ ስራ የእግዚአብሔርን ታላቅ ስራ በልሳኖቻችን ያወሩልናል ይህ ምን አይነት አስደናቂ ነገር ነው ብለው ሲጠይቁ አንዳንዶቹ አይ ግደላችሁም እነዚህ ሰዎች ሰክረዋል ቁጥር 13 እንደሚናገረው ጉሽ የወይን ጠጅ ጠግበዋል ብለው ሲያፌዙ እንመለከታለን ይህንን የሰማው ሐዋርያው ጴጥሮስ ግን በመካከላቸው ቆሞ የእግዚአብሔርን ታላቅነት መሰከረ። ሲጀምር ምን አላቸው? እናንተ አይሁድ፣ በኢየሩሳሌም የሚትኖሩ ሁላችሁ፣ ይህ በእናንተ ዘንድ የታወቀ ይሁን ቃሎችን አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ጉዳዩ ጉሽ የወይን ጠጅ የመጠገብ ጉዳይ አይደለም። አሁን እንደምታውቁት ገና ከቀኑ ሶስተኛ ሰዓት ነው፣ ገና ጠዋት ነው። ማን ነው በዚህ ሰዓት ጉሽ የወይን ጠጅ ጠግበው የሚሰክር? ነገር ግን በመካከላችሁ የተደረገው ነገር ሁሉ የተደረገው እግዚአብሔር አስቀድሞ በነብዩ በኢዮኤል የመሰከረው ነው። በመጨረሻው ቀን እንዲሆናል ብሎ እግዚአብሔር የተናገረው ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ እግዚአብሔር ቃል የገባው ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ደግሞ ሕልም ያልማሉ ተብሎ የተነገረው በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ ብሎ ቃል የገባው እግዚአብሔር ዛሬ ከመንፈሱ አፍስሶ ነው ብሎ መሰከረ። ሐዋርያው ጴጥሮስ ይህን ብቻ ሳይሆን ከዚያ በኋላ ቁጥር ከሀያ ሁለት ያለውን ጀምሮ እንደምንመለከተው የእስራኤል ሰዎች ወይ ይህን ቃልን ስሙ፣ ብሎ እናንተ እንደምታውቁት የናዝሬቱ ዘይቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ብሎ ጌታ ኢየሱስ ክርስቶስ እንዴት ወደዚህ ምድር እንደመጣ ለምን እንደመጣ መጥቶ ምን እንዳደረገ በሰፊው መሰከረላቸው። ነገር ግን ሁላችሁም እንደምታውቁት ይህን ኢየሱስን እናንተ ደግሞ ሰቅላችሁ ገደላችሁት። ግን ደግሞ እግዚአብሔር የሞትን ጣር አጥፍቶ እግዚአብሔር ከሞት አስነሳው ብሎ መሰከርላቸው። ስለዚህ እናንተ የሰቀላችሁትን ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው እዚህ ያላችሁ እስራኤላን በሙሉ የእስራኤል ወገን በሙሉ እንዲያውቅ እፈልጋለሁ ይላቸው። ዛሬ በመካከላችሁ የምታዩት ይህ ድንቅ ነገር የተደረገው፣ ዛሬ በመካከላችሁ የምታዩት ይህ ታላቅ የእግዚአብሔር ሳ የተደረገው እግዚአብሔር የተናገረውን ተስፋ ስለፈጸመ፣ እግዚአብሔር እንደተናገረው ቃሉን ስላከበረ ነው ይላችኋል። ይህንን የጌታን የማዳን ስራ፣ ይህንን ታላቁን የእግዚአብሔርን ስራ ሲመሰክርላቸው ቁጥር 32 እንደምንመለከተው ይቅርታ፣ ቁጥር 37 ላይ እንደምንመለከተው ይህን በሰሙ ጊዜ ልባቸው ትነካ ይላል። ልባቸው ተነካ። ልባቸው ከተነካ በኋላ መጡና ወደ ሐዋርያት መጡና ወደ ጴጥሮስና ወደ ሌሎቹ ሐዋርያት፣ ወንድሞች ሆይ ምን እናድርግ የሚል ጥያቄ ጠየቁ። ምን እናድርግ? የሰማነው ነገር ልባችን ነክቶታል። ስለዚህ ምን እናድርግ የሚል ጥያቄ ጠየቁ። ያን ጊዜ ጴጥሮስ እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እዚህ ከናንተ የሚጠበቀው ንስሐ መግባት ነው። የቀድሞ መንገዳችሁ ለእግዚአብሔር አልተመቸ ነበር። አሁን ግን ለእግዚአብሔር ወደሚመች መንገድ ተመለሱ። አቅጣጫችሁን ቀይሩ፣ ንስሐ ግቡ፣ እግዚአብሔርን ይቅርታ ጠይቁ፣ በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁን እንዲሰረይ ወደ እግዚአብሔር ሀሳብና ፈቃድ ተመለሱ። ያን ጊዜ እናንተም እንደኛ የመንፈስ ቅዱስን ስጦታ ትቀበላላችሁ። ምክንያቱም የተስፋ ቃል ለእኛ ብቻ ሳይሆን ለእናንተና ለልጆቻችሁ፣ ጌታ አምላካችንም ደግሞ ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ፣ በዘመናት ሁሉ ለሚነሱ ሁሉ የተስፋው ቃል የተሰጠ ነው። ስለዚህ ንስሓ ግቡ። ይህንም ብቻ አላላቸውም። የእግዚአብሔር ቃል እንደሚናገረው በብዙ ቃል በብዙ ሌላ ቃል መሰከረ ይላል። ብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ያ ይህ አስደናቂ ነገር ነው። ሐዋርያው ጴጥሮስ እነዚያን በጨለማ ውስጥ እንዳሉ ያመነባቸውን ሰዎች፣ እነዚያን ይህንን የተስፋ ቃል ያልተቀበሉትን ሰዎች ስለ ጌታ ስለ ኢየሱስ ክርስቶስ የመስቀል ላይ የማዳን ሥራ ከነገራቸው በኋላ ስለ ኃጢአታቸው የተከፈለውን ዋጋ ካሳሰባቸው በኋላ ብዙ ከመከራቸው በኋላ ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ከዚያ በኋላ ይህንን ቃል የተቀበሉ ሶስት ሺህ የሚያህሉ ሰዎች ወደ እግዚአብሔር መንግስት ተጨመሩ። አብረዋቸው ከሐዋርያት ጋራ ከእነርሱ ጋራ በትምህርት በህብረት፣ እንጀራን በመቁረስ በጸሎት የሚተጉ ተጨማሪ ሶስት ሺህ ሰዎች ወደ እግዚአብሔር መንግስት ተጨመሩ። እንዴት ያስደንቃል! በአንድ ቀን ስብከት ሶስት ሺህ ሰው ገና በመጀመሪያው ቀን ስብከት ቤተክርስቲያን በተወለደችበት ቤተክርስቲያን ተመርቃ በተከፈተችበት በዚያን በበዓለ ሀምሳ ቀን በዚያ የመጀመሪያ ቀን ሶስት ሺህ ነፍሳት ወደ እግዚአብሔር መንግስት ተጨመሩ። ይሄ እጅግ አስደናቂ የእግዚአብሔር ስራ ነው፣ ወገኖች ዛሬም እግዚአብሔር በስራ ላይ ነው። ዛሬም የእግዚአብሔር መንፈስ በስራ ላይ ነው። መንፈስ ቅዱስ ዛሬም በስራ ላይ ነው። በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት የመጣን ሁላችን ይህን የተስፋ ቃል ተቀብለናል። የመንፈስ ቅዱስ ማደሪያዎች ሆነናል። መንፈስ ቅዱስ በእኛ ውስጥ አድሯል። ደግሞም ዕለት ዕለት በየጊዜው በመንፈስ ቅዱስ በመሞላት እግዚአብሔርን በሚያከበርና እግዚአብሔር ደስ የሚያሰኝ ኑሮ በመመላለስ እንድንኖር የእግዚአብሔር ፈቃድ ሆኗል። ነገር ግን መንፈስ ቅዱስን የተቀበልን እኛ የመንፈስ ቅዱስ ማደሪያዎች የሆንን እኛ ይህ የተስፋ ቃል የደረሰን እኛ ምን እየሰራን ነው? ምን እያደረግን ነው? ሐዋርያው ጴጥሮስና አብረውት የነበሩት ደቀ መዛሙርቱ በጊዜው ያደረጉት ነገር ቢኖር ምንድን ነው? የእግዚአብሔርን ስራ ማውራት፣ የእግዚአብሔርን ስራ ማወጅ፣ የእግዚአብሔርን ስራ መናገር ነበረ። ምክንያቱም በዚያ ደቀ መዛሙርቱ በልዩ ልዩ ልሳን ሲናገሩ የሰሙ ሰዎች ምንድን ነው ያሉት? የጳርቴና የሜድ የኢላሜጥ ሰዎች በሁለትቱ ወንዞች መካከል በይሁዳም በቀጳዶቅያም በጳንጦስም፣ በእስያም በፍርጊያም በጵንፍልያም በግብፅም በቀሬናም በኩል የምንኖር ሰዎች በሮሜ የምንቀመጥ አይሁድ ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እየሰማናቸው ነው አሉ። እንዴት ሆኖ እነዚህ ሰዎች የእግዚአብሔርን ስራ በመካከላችን ይናገራሉ? በሚገባን ቋንቋ እንዴት ይናገራሉ? ብሎ ሲናገሩ ሲጠይቁ እንመለከታለን። ስለዚህ ያናናችን ዛሬም ለትውልድ ሁሉ በጨለማ ላሉ ሁሉ በሞት አገር ጥላ ውስጥ ላሉ ሁሉ የእግዚአብሔርን ታላቅ ስራ እንድናወራ የእግዚአብሔርን ታላቅ ስራ እንድናውጅ ተጠርተናል። የተስፋው ቃል ለእኛም ነው። በዚህ የተስፋ ቃል የተጎበኘን ግን እንድንወጣ ተጠርተናል። እንድናወራ፣ እንድንናገር ከዚህ ጠማማ ትውልድ ዳኑ ብለን እንድንመክር ተጠርተናል። ዛሬ ወገኖቼ የምስራቹን ቃል እያወጅን ካልሆነ የጌታን የማዳን ስራ እያወጅን ካልሆነ የምስራቹን ወንጌል እየተናገርን ካልሆነ ዕለት ዕለት ይህንን በጨለማ ላሉ ሰዎች እያወራን ካልሆነ ይህ ትውልድ ጠማማ ትውልድ እንደሆነ አልገባንም ማለት ነው። ዛሬም በጠማማ ትውልድ መካከል የሚኖሩ በርካቶች በእኛ ዙሪያ አሉ። በቤታችን አሉ። በገሮ ቤቶቻችን አሉ። በምንኖርበት አካባቢ አሉ። በምንሰራበት ቦታ አሉ። በብዙ ቦታዎች እንዲህ አይነት ሰዎች ሞልተዋል። በጨለማ ውስጥ ያሉ፣ በሞት ሀገር ጥላ ውስጥ ያሉ፣ በዲያብሎስ አገዛዝ ስርዓት ውስጥ ያሉ፣ ከሞት በኋላ ለሚጠብቃቸው ፍርድ የተዘጋጁ፣ የዘላለም ሞት የሚጠብቃቸው በርካቶች በምድራችን አሉ፣ በአካባቢያችን አሉ። እግዚአብሔር ለእነሱ ይህን የምስራች እንድናወራ፣ ይህን የእግዚአብሔርን ታላቅ የማዳን ስራ እንድናውጅ ይፈልጋል ምናልባት የመንፈስ ቅዱስን ስጦታ እንዳልተቀበልን የምናስብ ወይም ያልተቀበልን ሰዎች ካለን በክርስቶስ የሚያምን ሁሉ የዚህ የተስፋ ቃል ተቋዳሽ ነው። ነገር ግን የመንፈስ ቅዱስን ስጦታ የተቀበልን ነገር ግን ይህንን የመንፈስ ቅዱስን ታላቅ ስራ በሕይወታችን እንድንመሰከር የተጠራን ሰዎች በተቀበልነው ሀይል ወጥተን የምስራችሁን ልናወራ ይገባናል። በፍርሃት ውስጥ ያለን፣ በድካም ውስጥ ያለን፣ በብዙ ዝለት ውስጥ ያለን ሰዎች ካለን ዛሬም ሀይሉን እናፍቅ። ዛሬም የመንፈስ ቅዱስን ሙላት እንጠባበቅ። ዛሬም እንጠይቅ፣ እንለምን፣ እግዚአብሔር ይሰጠናል። ምክንያቱም የእግዚአብሔር ቃል እንደሚናገር መዝጊያን አንኳኩ ይከፈትላችኋል፣ ጠይቁ ታገኛላችሁ ነው የሚለው። ማንም ከመካከላችሁ ወይም ዳቦን ለሚለምን ድንጋይን አይሰጥም፣ ማንም አሳ ለሚለምን እባብን አይሰጥም። እናንተ ክፎይ ስትሆኑ ይህን ማድረግ ከቻላችሁ፣ ይልቁንስ ደግሞ የሰማይ አባታችሁ እንዴት አብልጦ ይህን አያደርግላችሁ የሚልና ይህን የተናገረው ሊቀበሉት ስላላቸው ስለ መንፈስ ቅዱስ ነው ይላል። ዛሬ መንፈስ ቅዱስ ለሁላችን ነው። የእግዚአብሔር መንፈስ ለሁላችን ይሰጣል እግዚአብሔር መንፈስ ቅዱስ የመንፈስ ቅዱስን ስጦታ ያልተቀበለን ሰዎች በሙሉ ይህንን ስጦታ ቀርበን አምላካችንን ለምን ስጦታውን ይሰጠናል። ነገር ግን ስጦታውን የተቀበልን ሁላችን ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ነው ያለው እንጂ ኃይልን ከተቀበላችሁ በኋላ ዝም ብላችሁ አርፋችሁ ተቀመጡ አላለም። ኃይልን የተቀበሉ ሰዎች ግን በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮች እንዲሆኑ ተጠርተዋል። የምስክርነት ሕይወት የመንፈስ ቅዱስን ስጦታ ለተቀበልን ለሁላችን ነው፣ እንድንወጣ፣ እንድናውጅ ይህንን ስጦታ ተቀበልነውን፣ የዘላለም ሕይወት ለሰዎች ሁሉ እንድንመሰክር ተጠርተናል። አንድም ቀን በየትኛውም አጋጣሚ እግዚአብሔር ወደ ሕይወታችን የሚያመጣቸው ሰዎች ካሉ ይህን የምስራችን እንንገራቸው። በእግዚአብሔር ፊት ስንቀርብ ደሙን ካንተ እሻለው የምንባልበት የትኛውም ሰው ሊኖር አይገባም፣ የትኛውም ነፍስ ሊኖር አይገባም። እግዚአብሔር ቃል እንደሚናገር ሐዋርያ ጳውሎስ እንዳለ ወንጌልን ባልናገር እዳ አለብኝ እንዳለ ወንጌልን የማይናገር ሰው በእዳ የተያዘ ነው። ስለዚህ ከእዳ ነፃ እንውጣ፣ የምስራችን እንውጣ፣ እናውራ፣ እንናገር። ለምንወዳቸው ሰዎች ሁሉ የጌታን ማዳን እናውጅ፣ የእግዚአብሔርን ታላቅ ስራ እንናገር። ምናልባትም በዚህ አጋጣሚ ይህንን የምስራች የምትሰቡ ወይም ደግሞ ይህንን ፕሮግራም የምትካፈሉ ሰዎች ዛሬም ምን እነግራችኋለን? ዛሬም የተስፋው ቃል ለእናንተም ነው። ዛሬም እኛ የእግዚአብሔርን ታላቅ ስራ እንነግራችኋለን። ይህ መንፈስ ቅዱስ የወረደበት ታላቁ በዓል በዓለ ሃምሳ በሚከበርበት በዚህ ጊዜ፣ ይህንን በዓል በምናከብርበት በዚህ ጊዜ ዛሬም ይህን የምስራችን እነግራችኋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እያንዳንዳችን በደልና ኃጢአት በመስቀል ላይ ሞቷል። እርሱ መሞት ብቻ አይደለም፣ እግዚአብሔር ደግሞ የሞትን ጣር አጥፍቶ አስነስቶታል። እግዚአብሔር ኢየሱስ ክርስቶስን ጌታም ክርስቶስም አድርጎታል። ዛሬ ኢየሱስ ጌታ ነው ብለን ስንናገር፣ በእርግጥ እግዚአብሔር ልጁን ከሞት በማስነሳት ጌታም ክርስቶስም ስላደረገ ነው። የዓለም መድኃኒት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በእርሱ በማመን የዘላለም ሕይወት ይገኛል። በእርሱ በማመን ከጨለማ ወደ ብርሃን ዞር ማለት ይቻላል። በእርሱ በማመን ከዘላለም ሞት ወደ ዘላለም ህይወት መሻገር ይቻላል እዚህ መጽሐፍ ቅዱስ እንደሚናገረው በእርሱ እንድታምኑ ወደ እግዚአብሔር ዘወር እንድትሉ ወደ እግዚአብሔር እንድትመጡ እንጋብዛችኋለን የእግዚአብሔር ሐሳብና ፈቃድ ሁላችን መዳን ነውና የእግዚአብሔር የልቦ ሀሳብ ሰው ሁሉ ይድን ዘንድ ነውና ዛሬም ደግሞ የመምጣቱ ተስፋ መዘግየቱ ዛሬም ደግሞ እሱ ዳግመኛ ወደዚህ ምድር ላይ መምጣቱ ወይም ደግሞ ለፍርድ መምጣቱ መዘግየቱ ሁሉ እንዲኑ ወዶ ፈቅዶ ነውና ዛሬ ይጠይቃችኋልና ወደዚህ እውነት ተመለሱ። ወደዚህ ወንጌል ፊታችሁን ዘወር አድርጉ። እንዴት አድርጋችሁ ወደዚህ እውነት ዘወር ማድረግ እንደማትችሉ ተገንዝባችሁ ከሆነ ወይም ለዚህ ጉዳይ ጥያቄ ካላችሁ በዚህ ቪዲዮ ስር በሚቀመጠው ስልክ እንድትደውሉልን እንድታገኙን ወይም ደግሞ ይህንን ዩቲዩብ ስትከታተሉ ከዚህ ዩቲዩብ ስር ጥያቄዎቻቸውን እንድታቀርቡልን እንጠይቃችኋለን። እግዚአብሔር እንደሚወዳችሁ የእግዚአብሔር ፍቅር ለእናንተም እንደሆነ የተስፋ ቃል ተስታውቋል ዛሬም ለእናንተም እንደሆነ እንመሰክርላችኋለን። እግዚአብሔር ይህን እውነት እንዲገልጥላችሁ ደግሞ ሁልጊዜም እንጸልይላችኋለን። እግዚአብሔር እንኳን ዳግመኛ ለዚህ ታላቅ በዓል በሰላም አድረሳችሁ። እግዚአብሔር ይባርካችሁ።